በቶች ወንድሞች በሁሉም የባህር ዳርቻ ያላችሁ የአላ ሰላምና እዝነት በእናንተ ላይ ይሁን። አለን ወሳላ ወመርሐበን ቢኩም እንኳ እንደናመጣችሁ ይህ የተፍሲር ፕሮግራም አንችን ነው። እነ ቀጠል ሱረቱ ልጂን እንሻአላ ሁለት ፔጅ ነው። ከረዘማ ከት እናደርገዋለን። ከነሸጥ ነሞ እንቀጥለዋለን። ሱረቱ ልጂን፣ ሱረቱ ልኢንሳን አለ ሱረቱ ልጂን አለ በሰው ልጆች የተሰየመ መዕራፍ አለ

ሰው ላይ ይኖሩ ነበረ ነቢዩላህ አደም ዓለይሂ ሰላም ከመንፈጠራቸው በፊት። ስለዚህ ከኛ በፊት የተፈጠሩት ጅኖች ናቸው ማለት ነው። ነገር ግን በሰዓቱ በጣም አማጽና አምባገነን የነበሩ ስለነበሩ ነው። ብስሚላህ ራህማን ራሒም። ሱረቱል ጅን መካ ከወረዱ ምዕራፎች መካከል አንዷ ነች። ይሄ ምንም ጥርጥር የለውም። አንዳንድ ታሪኮችን እያነሳ እንግዲህ ከሱረቱል ጅን ጋር እንቆያለን ማለት ነው። ቢስሚላሂ ራህማን ራሂም፣ በአላህ ስም እጅግ በጣም አዛኝ በጣም ሩኅሩኅ በሆነው እጀምራለሁኝ። ቁል ብለህ በላቸው፣ ያ መሐመድ አንተ ይሄኔ መልክተኛ፣ ወይ ኡሒየ ኢለየ ወደኔ ዋህ ተደረገ፣ በላቸው እነሁ፣ እሱ ነገሩ እኮ ዋህ የተደረገው እስተመዐ፣ ነፈሩም ሚነል ጅን፣ ከጅኖች አንድ ቡድኖች ወደኔ አዳመጡኝ ይህን ቁርአን ፈቃሉ አሉ፣ እነዛ ጅኖች ኢና ሰሚዕና ቁርአንን አጀማ እኛ ቁርአንን አዳመጥን በጣም ተደነቀን አሉ። ያህዲ ኢላ ሩሽድ ያ ያዳመጥነው ነገር ደግሞ ወደ መልካም የሚመራ ነው። ፈአመና ብህ በሱም አምነናል አሉ። ወለን ኑሽሪከ ቢረቢና አሓዳ በጌታችንም አንዳችንም አካል አናጋራም አሉ። ወዲያው ወአነሁ እሱኮ ነገሩ

ወአና ዘነና እኛ እንጠረጥር ነበር እኮ አለን ተቁል ልኢንስ ወልጅኑ ዓላ ላህ ከዚባ የሰው ልጆች በጅኖች ላይ የሰው ልጆችም ሆነ ጅኖች በአላህ ላይ ውሸት የሚናገሩ መሆኑን የምንጠረጥር አልነበርም። እኛ የሚናገሩት ነገር በሙሉ እውነት ሁነን እውነት ነው ብለን እናመን ነበራሉ። ጅኖች ናቸው እኮ ወአናሁ ካነ ሪጃሉ ሚን ልኢንስ ከሰዎች የሆኑ ወንዶች እኮ ነበሩ ምን ነበሩ የዑዙነ ቢሪጃል ሚናልጅን ከጅን በሆኑ ወንዶች ይታገዙ ነበረ ሰዎች የጅኖችን እገዛ ይፈልጉ ነበረ በእነሱም ይጠበቁ ነበረ በጃሂልያ ፈዛዱሁም ረሃቃ ይሄ መሆኑ ደግሞ ለጅኖች ኩራትን ጨመረላቸው ረሃቃ ማለት ኪብርያ ማለት ነው

አብረኒ ዘሚሄ ግዲ ኢለና እሺ። ሱረቱ አል አሕቃፍ የት ነበረ? ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋቸውን ጀመሩ። ዳዕዋቸውን ሲያደርጉ የነበሩት በግልጽም በድብቅም ነበረ። በግልጽም በድብቅም ዳዕዋ ያደርጉ ነበረ። ነቢዩ ዓለይሂ ሰላቱ ወሰላም ባገኙት አጋጣሚ በሐጅ ላይም በገበያ ቦታዎችም ይኬር ነበረ። የመካና ጣይፎች ደግሞ የመካ ነዋሪዎች እና የጣይፍ ነዋሪዎች። ምክንያቱም ከመካ ጣይፍ ድረስ ስልሳ ማይል ብቻ ነው ያለው ርቀት። መሀል ላይ ሶቁል ኡካድ የሚባል የሱቅ ፕሮግራም ነበራቸው። ስቲል ናው ዛሬም ድረስ እዛ ቦታ ላይ የሚደረግ ነው። ሶቁል ኡካድ ማለት ዓለም ላይ ያሉ ሰዎች ወይም በአረብ አካባቢ የሚኖሩ ሰዎች በአመት አንድ ጊዜ ለአንድ ወር የሚቆይ የስራ ቦታ ገበያ ነበረ። ልክ እንደ መርካቶ ማለት ነው። በጠዋይፍ እና በመካ መሀል ላይ የሚገኝ ቦታ ነው። በአመት አንድ ጊዜ ለአንድ ወር የሚቆይ እዛ ቦታ ላይ ሁሉም ሸቀጡን ይዞ እየመጣ ይሸጣል። ሸቀጥ ብቻ ሳይሆን ግጥሞች ይሸጣሉ፣ ሙዚቃዎች፣ ኮንሰርቶች ይዘጋጁ ነበረ። ነቢዩ አለ ሰላቱ ወሰላም ደግሞ በየአመቱ ችን አጋጣሚ እየጠበቁ ሂደው ዳዕዋ ያደርጉ ነበረ። ካደረጉት የገበያ ዘመን ወይም ካደረጉበት የዳዕዋ ጊዜ አንዴ ነቢዩ አለይ ሰላት ወሰላም እዛ ሂደው ዳዕዋ አድርገው መጀመሪያ ላይ ምን ያደርጉ ነበረ? የመካ ሰዎች ወደዛ ሰዎች የሚገቡትን ወደዛች ቦታ ወደ ገበያ የሚመቁ ሰዎችን በአራቱ አቅጣጫ ይቆሙና፣ አንድ ጅን፣ አንድ ያበደ ሰው፣ አንድ መጅኖ፣ አንድ ሳሄር ነቢዩ አለይ ሰላት ወሰላምን በመካከላችን መጥቷልና የእሱን ንግግር እንዳታዳምጡ እያሉ ሰዎች ላይ ሹብሃ ይፈጥሩ ነበረ። ነቢዩ አለይ ሰላት ወሰላም ግን ሂደው ዳዕዋ ያደርጉ ነበረ። ከዛ በኋላ ከዕለታት አንድ ቀን ደዕዋቸውን አድርገው ከሰሃቦቻቸው ጋር ነበር የሄዱት። ወደ መካ እየተመለሱ ሳለ የፈጅር ሶላት ይደርስባቸዋል። የፈጅር ሶላት ሲደርስባቸው ነቢዩ አለህ ሰላት ወሰላም እንግዲህ የመካ ዘመን እያለቀ ባለበት ሰዓት ነው። አቡ ጣሊብ ሙቶ ሚስታቸው ኸዲጃ እናታቸው ኸዲጃ ረድየላሁ አንሃ ከሞተች በኋላ ወደ አስራ ሶስተኛው ዓመት እየተገባደደ ወይም ወደ መዲና ሊሄዱበት የነበረበት ጊዜ ነው ጊዜው። ከዛ ፈጅር ሶላት ለመስገድ አንድ ቦታ ላይ ይቆማሉ። ሲቆሙ ፈጅር እየሰገዱ ነው እነሱ የሚያውቁት ነገር የለም። ለካ ጅኖች መጥተው በዛ አካባቢ እያዳመጡ ነበረ፣ አያውቁም ነበረ። አላሁ ስብሓነሁ ወተዓላ ይህን ምዕራፍ ዋህይ እስከሚያደርግላቸው ወይም ደግሞ ዋይ ሰረፍና ብሎ ካለፈ በኋላ የጅኖችን እዛ ቦታ መገኘታቸውን እየጠቀሰላቸው እስከደረሰ ድረስ ማለት ነው። አልሓሲል ነቢዩ አለይሂ ሰላቱ ወሰላም ፈጅርን ሲያሰግዱ ጅኖች መጥተው እዛ ቦታ ላይ ደርሰው ነበረ። ጅኖች ለምን እዛ ቦታ ላይ ሊመጡ ቻሉ? በኋላ እያንዳንዱ ምዕራፍ ላይ ይመጣል። ነገር ግን ታሪኩን ጠቅለል ላድርግላቸው፣ ከመግቢያው ላይ ማለት ነው። ጅኖች እንደኛ በአጥንት በደም በስጋ ምናምን እየተገነቡ አይደሉም፣ ረቂቅ ናቸው። ልክ እንደ ንፋስ ቀለል ያሉ ናቸው። እኛ አናያቸውም። ነገር ግን ይሄ ቅለታቸው ለምንጠቀማቸው አንዱ በአንዱ ላይ እየተነባበረ ሰማይ አንደኛ ሰማይ ድረስ እየሄዱ ምን ያደርጉ ነበረ? ሚስጢር ይሰሙ ነበረ፣ ምን እንደሚከሰት ምን እንደሚደረግ ማለት ነው። ከዛ በኋላ በዛ ሰሞን በዛ ሰሞን ግን መላይካዎች አጥራጥረው ሰማይን በኮከቦች ቦ መደብደብ ጀመሩ። ሲደበደቡ ይሄ ክስተት ምንድን ነው ብለው ሄደው ለኢብሊስ ምን ያቀርባሉ ስሞታ ያቀርባሉ። ምክንያቱም ሲያሰራጫቸው የነበረው እሱ ስለሆነ ማለት ነው። ከዛ በኋላ ይሄማ ለኢብሊስ ይሄማ ምድር ላይ የተከሰተ ነገር አለና በጉሩፕ በጉሩፕ ሁናችሁ በቡድን በቡድን ናችሁ አለም ላይ ተሰራጩና ኢንፎርሜሽን አንጦልኝ አለ። ከዛ በኋላ ከነዛ ከተሰራጩት ጅኖች መካከል እነዚህ ጀምዓዎች ነቢዩ አለ ሰላቱ ወሰላም ያሉበት ዋዲ ቁራ እዛ አካባቢ መጥተው ሶላት ሲያሰግዱ ይሰማቸዋል። ሶላት ሲያሰግዱ ነቢዩ ዓለይሂ ሰላቱ ወሰላም ቁርአን ይቀራሉ። እንደዚህ አይነት የደነቀ ንግግር ሰምተው አያውቁ። እውነትን ያዘለ ወደ ውስጥ የሚገባ አስተሳሰብ ላለው ሰው የሚያስብ የሚያደርግ የአላሁ ስብሓነሁ ወተዓላ ንግግር መሆኑን ተገነዘቡ። ይኸውላችሁ ጅኖች እንኳን በዚህ ደረጃ ተረዱ። የጅን ሊቅ የሚባለው ምሁር የሚባለው ዋናው አለቃ በቆት የታጨቀ የሚባለው በሰው ልጅ አንጻር ሲታይ የአስር ዓመት እድሜ ያለው ህፃን ልጅ እንኳን በአስተሳሰብ ይበልጣቸዋል። ከዛው ጋር ግን አላሁ ሱብሓነሁ ወተዓላ እድል ሲያመቻችላቸው ከእሳት ሊያድናቸው ሲፈልግ ይህን እድል ሰጣቸው ማለት ነው። ከዛ ነቢዩ ዓለይሂ ሰላቱ ወሰላም ሰላትን ሲሰግዱ ቁርአንን ይቀሩ ጀመረ። ያንን እነሱ እዛ መምጣታቸውን አያቁም ነበረ። ሰግደው ከጨረሱ በኋላ አላሁ ስብሓነ ወተዓላ ዋሕ ያደረገላቸው ቁል ውሕየ ኢለየ አነሁ እስተምዐ ነፈሩን ሚነል ጅን ብለህ በላቸው። ወደ እኔ እኮ ዋሕ የተደረገ ሊ በላቸው ለማን አንተ ጋር ላሉ ምእመናኖችም በአንተ ለካዱ የመካ ቁሬሾችም ንገራቸው። ጅኖች መጥተው ቁርአንን እንዳምዳመጡ እኮ አላሁ ስብሓነሁ ወተዓላ ዋሂ አድርጎ ነገሬ ብለህ በላቸው። ያኔ ወዲያውኑ ደግሞ ቁርኑ እንደሰሙ ፈቃሉ ኢና ሰሚዕና ቁርአንን ዓጀባ፣ ወደ ኋላ ወደፊት ምናምን አላሉ። እኛ ቁርአንን አዳመጥን፣ በጣም የሚደንቅ የአላሁ ስብሓነሁ ወተዓላ ንግግር መሆኑን አስተውለናል አሉ ጅንዶች። ከዛ የህዲ ኢላ ሩሽድ፣ ያ ብቻ ሳይሆን ደግሞ የሚደንቅ ንግግር ብቻ ሳይሆን ወደ ቅን መንገድ የሚመራ ነው። እኛ ይህን ሆኖ ስላገኘ ነው ፈአመና ቢህ

ግሩፖችን ቡድኖችን ወደ አንተ ባመጣናቸው ጊዜ የስተሚዑን አልቁርአን ቁርአንን እንዲያዳምጡ ባደረግናቸው ጊዜ ያለውን አዳምጥ። ፈለማ ሐደሩሁ ቃሉ አንሲቱ፣ መጥተው አንተ ስትቀራ አንተ ስትቀራ አንዱ አንዱ ዝም በሉ ተባባሉ።

ከሙሳ በኋላ የወረደ መጽሐፍን እኛ አዳምጠን ሰምተን የመጠ ነው። ስለ ተውራትም እውቀት ነበራቸውና ማለት ነው። ሙሰድቀን ሊማ በይነ የደይ ከሱ ፊት ለፊት ያለውን እውነት ሆኖ ሳለ ቁርአን ኪታቦችን ሊያስተባብል አይደለም የመጣው። ተውራት መውረዱን የነገረን ቁርአን ነው። ኢንጂል መምጣቱን የነገረን ቁርአን ነው። ዘቡር፣ ጽሑፍ፣ ኢብራሂማ ወሙሳ እነዚህን ሁሉ መምጣት የነገረን ቁርአን ነው። አላስተባበለም ቁርአን ስለዚህ

አገኝተነዋልና ያ ቀውመና ህዝቦቻችን ሆይ አሉ። እነዛ ቁርአን አዳምጠው ወደ ህዝቦቻቸው የተመለሱ ጅኖች ናቸው። አጂቡ ዳዕያ ላ የአላህን ጥሪ መልስ ስጡ ተቀበሉ። ወአሚኑ ቢህ በሱም እመኑ። መድህን የሚባሉ ነገር የሚገኘው በአላሁ ስብሓንሁ ወተዓላ ማመን በነቢዩ መሐመድ ስለ ላሁ ለ ወሰለም ነቢይነት እውነት ማለት ብቻ ነው አሉ። ይህን የምታደርጉ ከሆነ የግፊር ለኩም ሚን ዝኑቢኩም

አንዲትንም አጋር የሚጠብቀው አያገኝም። ኡላኢከ ፊ ዶላሊን ሙቢን፣ ያኔ እነዛ ግልጽ በሆኑ ጥመት ውስጥ ነው ያሉት ብለው ለህዝቦቻቸው ወዲያውኑ ዳዕዋ አደረጉ። ላኢላሃ ኢላላህ አላሁ ስብሓንሁ ወተዓላ የህዲ መንየሻ፣ የፈለገውን ሰው ቅድሚ መንገድ ይመራል። ወዩሉ መንየሻ፣ የፈለገውን ሰው ደግሞ ያጣማል። ተመልከቱ የመካ ሰዎች ይላሉ። ሼክ መሐመድ አሚዲ ማለት ነው። ያኔ ትዝ ይለኛል የመካ ሰዎች አሉ። አስራ ሶስት አመት ዳዕዋ ሲደረግላቸው አልቀበላሉ። ጅኖቹ ደግሞ ሰላት አልፈጅር ቢወስድ አስራ ሶስት ደቂቃ ነው አሉ በአሁኑ ሲገልጹት ማለት ነው። በአስራ ሶስት ደቂቃ ውስጥ ግን ቁርአንን አውቀው ተገንዝበው እውነት መሆኑን ተረድተው ተቀበሉበት እና አመኑት አሉ። አስራ ሶስት አመት ሲጨውባቸው እንግዲህ የሰው ልጆች ከጅን የበለጠ እጥፍ ድርብ ነው የማስተዋል ደረጃው ከዛው ጋር ግን

ከኛ ውስጥ እኮ ወራዳዎችና ቂሎች በአላሁ ስብሓነሁ ወተዓላ ባጢል ውሸትን የሚናገሩ ነበረ። ያኔ እኛም ይሄ እነሱ ንግግር ትክክል ብለን ስንቀበላቸው ነበረ። ወአና ዘነንና አለን ተቁለል ኢንሱ ወልጂኑ አለላሂ ከዚባ። ተመልከቱ እኛ ኮ እንጠረጥር ነበረ፣ ምን ጅኖችና ሰዎች በአላህ ላይ ድንበር ያለፈን ንግግር አይናገሩም ብለን እንጠረጥር ነበረ። ለካ የሰው ልጅ እና ጅኖች በጣም ዋሾ ናቸው። አሁን አደለም የገባን የተገነዘበ ነው አሉ። ከዛም አልፎ ተርፎ ደግሞ እነዚህ የሰው ልጆች ጅኖች ጋር እየሄዱ ገዛን ይፈልጉ ነበረ። ደጋሚዎች ማለት ነው። ዋነው ካነ ሪጃሉ ሚን ልኢንሲ የዑዙነ ቢሪጃል ሚን ልጅን አልደበቁም። ወዲያውኑ ነው ግልጽ ያወጡት ያዋረዷቸው ማለት ነው። የሰው ልጆች ወንዶችም ሆነው ሪጃል ማለት የሰው ልጆች ሁሉ ነው ወይም ደግሞ መጀመሪያ የተፈጠረው ወንድ ስለሆነ ሴቶችን በዛ ይገባሉ። ወይም ወንዶችም ጭምር ምን ያደረጉ ነበረ? የጅኖችን እገዛ ይፈልጉ ነበረ፣ የአላሁ ስብሓነሁ ወተዓላ እገዛ እንትተው። ያኔ እኮ ይሄ እኛ ከነሱ የምንበልጥ መስሎን፣ ፈዛዱ ሁም ረሃቃ ለጅኖች ኩራትን ክብርያን ያ ነገር ጨመረላቸው። ሰዎች ረቂቅ ሆኖ ሳለ ከነሱ የበለጡ ሆኖ ሳለ ከእኛ ብዙ ጥፍ እውቀት ያላቸው ሆኖ ሳለ እየተዋረዱ ራሳቸውን ዝቅ እያደረጉ ከጅኖች ይገዛን ሊፈልጉ ነበረ። ከዛ ይሄ ነገር ደግሞ ለጅኖች ኩራትን ጨመረላቸውና ተንቀባረሩ። የሰው ልጆች በጅኖች ኮንትሮል ወይም ቁጥጥር ስር ሆኑ ነው። እንግዲህ ይሄ ብቻ አይደለም፣ አንድ አይነት አስተሳሰብ መሆኑ ተመልከቱ። ከሀዲ ከጅንም ከኢንስም ማለት ነው ወአነሁም ظኑ ከማ እነዚህ ጅኖች እኮ ይጠረጥሩ ነበር አሉ ወይም እነዚህ ሰው ልጆች አሉ ወደ ህዝቦቻቸው ከተመለሱ ሁለቱም አህል ያስኬዳል። እሺ ይህ ዋናውን ጎኑ ከማበነንቱ የሚለው አላሁ ሱብሓነሁ ወተዓላ ለእኛ እየነገረን ነው። ምን ብለው እናንተ እንደምጠረጥሩት ሁሉ ወይም እነሱ እንደሚጠረጠሩት ሁሉ እናንተም ትጠረጠሩ ነበረ። አንድ ጅኖች እንደሚጠረጠሩት ሁሉ እናንተም ትጠረጠሩ ነበረ ወይም ያስቡ ነበር ይጠረጥሩ ነበረ። ወይም ደግሞ ጅኖች ወደ ህዝቦቻቸው ተመለሱ ና ወአነሁም ዘኑ እነዚህ የሰው ልጆች እኮ ይጠረጥሩ ነበረ። ከማ ዘነንቱም እናንተ ጅኖች እንደምትጠረጥሩት ምንድን አለን? የባዓት ላሁ አሓዳ አላህ ከሞቱ በኋላ ማንም እንደማያነሳ የጅን ከሀዲም የሰው ከሀዲም እውነት ይል ነበረ። ስለዚህ ይህን ነገር

ዋና ለመስነ ሰማ እኛ ወደ ሰማይ ከፍ ብለን ሰማይን ለመንካት ባሰብን ጊዜ ፈወጀድና ሃሙል ሐረሳ የተጠበቀችና በዘበኞች ተሞልታ አገኘናት አሉ። ከዛሬው የተለየ ነገር ማለት ነው። ወሽሁባ ማለት በኮከብ ችቦችን መመታት ጀመርን። ዋና ኩና ነቁዕዱ ሚንሃ መቃዒዳ ሊሰም እኛ ከወደ ሰማይ ከፍ ብለን የሆነ መቀመጫ ቦታ አለን እዛ ቦታ ቁጭ ብለን ንግግሮችን የአንደኛ ሰማይ ላይ የሚወራውን የመላኢካዎች ሚስጥር እንሰማ ነበር አሉ። ፈመን የስተሚዕ ልአን አሁን ግን የሚሰማ ማንም የለም። ለምን? የጅድ ለሁ ሺሃብ ረሰዳ እንሰማለን ብሎ በተዘጋጁ ጊዜ የእሳት ቹቦ ወይም የኮኮብ ቹቦ፣ ኮኮብ አራሳ ስትሆን ከኮኮብቶች ላይ የሚነሱ እሳቶች አሉ። በነዛ መደብደብ ጀመርን። ወአና ላነድር ያሸሩን ኡሪደ ቢመንፊ ልአርድ ይሄ በመሆኑ በምድር ሰዎች መጥፎ ተፈልጎ ይሁን አናውቅም። አም አራደ ብህም ረቡሁም ረሸዳ ወይም የነሱ ጌታ ለነሱ ቅንም መንገድ ፈልጎ ከሆነ አናውቅም አሉ። ምንድነው? ዝርዝሩ ላይ እንመጣበታለን። ቅድም እንዳልኳችሁ እንግዲህ ጅኖች አንዱ በአንዱ ላይ ከፍ ከፍ ከፍ እያለ አንደኛ ሰማይ ድረስ ይለው ሚስጥር ይሰማሉ። ብዙ አይነት ምስጢርን ይሰማሉ። ከዛ በኋላ ከእለታት አንድ ቀን ያሁሉ የለም ፈወጀድ አንድ ቀን ይላሉ ፈወጀድ ና ሙ የተሐረሳ የተሓረሳ በመላይካዊ ዘበኞች ተሞልታ አየና፣ ሰማይ ታግዳ። ያ ብቻ ሳይሆን የከዋኩብ ችቦች ከከዋኩብቶች ላይ የሚነሱ ችቦች ወደ እኛ ላይ እየተለቀቁ እኛም ማቅረት ጀመሩ። ዋና ኩና ነቁዑድ አሉ። እኛ ነበረን እኮ አንድ ቦታ መንቀን የምንቀመጥበት ሰማይ ላይ ቁጭ ብለን እንሰማ ነበር ሚስጥርን። ያችን አንድ ነገር ይሰሙና አንድ እውነታ ይዘመጥቶ ምድር ላይ ወርዱና ለሳሒሮች ይናገራሉ። ሳሒሮች ደግሞ እዛች አንድ ላይ ዘጠና ዘጠኝ ውሸት ጨምረውበት እንዲህ ይደረጋል፣ በዛ ዓመት እንዲህ ይላል እያሉ ያወሩ ስለነበረ ማለት ነው። ፈመን የስተሚያን አነ የዚድ አሁን ግን ለመስማት ወደዛ የሚወጣ ሰው የከዋክብት ችቦ ይለቀቅበትና ይቃጠላል። ይሄ የሆነበት ምክንያት እኛ እንዳንድ ሰብ የተደረግንበት ምክንያት ግን አናውቅም አሉ። ወአና ላ ነድሪ አሸሩን ሪደ ቢመን ፊልአርድ ምድር ላይ ላሉ ሰዎች ምን እንደታሰበላቸው መጥፎ ነገር አናቅም። አው አራደ ብህም ረብሁም ረሸዳ ወይም አላህ ቅኑ መንገድ ከመራላቸው፣ ይሄ ምን ማለት ነው? እዛ አንደኛ ሰማይ ላይ ከፊሉና ጅኖች የሚሰሙ ነበር መሰላችሁ የዛሬ ዓመት ወይም በዛ ዓመት ድርቅ ይመጣል የሚል ነገር ከአላሁ ስብሓነሁ ወተዓላ ትእዛዝ ተላልፎላቸው መላኢካዎች በመካከላቸው ሲያወሩ ይሰሙ ነበረ። ከዛ እነዛ ሳሒሮች ይጨምርና በዛ ዓመት ዝናብ አይወርድም እያሉ ያችን ተቀብሎ ዝናቡ ሚቀር ነበረ። ወይም በቀጣይ ዓመት ልክ እንደ ነቢዩ ዩሱፍ ማለት ነው ሰባት ዓመት ድርቅ ይመጣል ዋ ተደርጎላቸው ነው። ከዛ ሰባት ዓመት ደግሞ የደላ ጊዜ ይመጣል ተብሎ አልነበረ። ልክ እንደዛው በዛ ዓመት ደግሞ አም አራደ ቢህም ረብሁም ረሸዳ ወይም አላህ ለነሱ ቅኑ መንገድ ፈልጎላቸው ነው። ድርቅ ይመጣል፣ ዝናብ ይመጣል፣ ወንዞች ይመጣል። እንደዚህ ያህል ነገር ይነገራቸው ያወሩ ነበር መላእካዎች እና ያንን ሰምተው መጥተው ጅኖች ለሳይሮ ይናገሩ ነበረ። ይሄ ሁሉ እንዳናውቅ ተደረግን። ዋአና ላ ነድሪ አሸሩን ኡሪደ ቢመምፊጣሩት አም አራደ ቢህምራሾሸታ የሚለው ይሄንን ነው ማለት ነው

ወአና ሚነል ሙስሊሙን ወአና ሚና ሳሊሑን ከኛ መካከል እኮ ደጋጎች አለ ሉ። ወሚና ዱነ ዛሊክ ከኛው መካከልም ደግሞ በኩፍር ላይ ያሉ ሰዎች አሉ። ሚን ዱን ከዚህ ውጭ ማለት በክህደት ውስጥ ያሉ ሉ ኩና ጠራኢቀ ቂደዳ የተለያየን ሁለት ጎራዎች ሁነናል አሉ። ወአና ዘነና እኛ እውነት ብለናል። የመጀመሪያው ወአና ዘነና የሚለው እኛ እንጠረጥር ነበረ ነው፣ ጥርጣሬ ነው። አለን ተቆለ ሊንስ ወልጂኑ አላ ላ ከዚባ ጅኖችም ሆነ የሰው ልጆች ላይ በአላህ ላይ ውሸትን አይናገሩም ብለን እንጠረጥር ነበረ ነው። ሁለተኛ ዋአና ዘነና ማለት አይቀና እኛ በእርግጥ እውነት ብለናል። ምንድን አለን ኑዕጂዝ ላህ ፊ ልአርድ ከምድር ላይ ከአላህ የትም እንደማናመልጥ አውቀናል። ወለን ኑዕጂዘው ሀረባ ሸሽተንም እንደማናመልጠው

ወንጀል ይጻፍበታል ብሎም አይፈራም። በአላሁ ስብሓነሁ ወተዓላ ያመነ ሰው። ወአና ምና ልሙስሊሙን፣ ከእኛ መካከል እኮ ሙስሊሞችም አሉ። ወሚና ልቃሲጡን፣ ከእኛ መካከልም ድንበር አራፊያንና ከሃዲያኖች አሉ። ፈመን አስለማ፣ ክህደቱን ትቶ እስልምና የተቀበለ የሰለመ ሰውማ፣ ፈኡላይከ ተሐረው ረሸደ፣ እነዛ ቅኑም መንገድ የተመሩ ሆኑ።

እሳት እናስገባቸዋለን አለ ሱብሓነሁ ወተዓላ። እንግዲህ ልክ እንደኛ ጅኖች ሙስሊምም ሳሊሒም ደግም እንዳላቸዋሉ በዛ ተቃራኒ ደግሞ ካህሪም እንዳለ ተናገሩ ማለት ነው። ወአና ሚና ሳሊሑነ ወሚና ዱነ ዛሊክ፣ ከእኛ መካከል ደጋግ የአላህ ባህሪዎች ባሉ ከዚህ ውጭ የሆኑ ካህሪዎች አሉ። በዚህ የተነሳ ኩና ጠራኢቃ ቂደዳ ማለት ጀምዓ

ከድምጽ አስራ ሀያ ጥፍ የሆኑ ጀቶች እየተፈጠሩ ነው፣ ወይም ስልሳ ሀምሳ ጥፍ በቅርቡ ራሻ ያወጣችው ጀት ለምሳሌ ሀምሳ እጥፍ ከድምጽ ይበልጣል ፍጥነቱ። በዛ እንኳን ከአላሁ ስብሓነሁ ወተዓላ ማምለጫ እንደለለን እውነት ብለን አላውቀናል። ወአና ሰሚዕና አልሁዳ አመና ብህ። የሚደንቀውና የሚገርመው ይሄ ነው። አህይበቲ እኛ ወዲያው እኮ ነው ነቢዩ በአካል አላገኘቸው ቁርአን አዳመጡ። እኛ ቁርአን አዳመጥን፣ አመንን። ይህ ቁን ቁርአን በ ከቁርአን ውስጥ ንክር አይወጣም። አቅል ላለው ሰው ቁርአን የተገነዘበ ሰው ወደ አውሎ ስለምና ነው የሚቀበለው። ያ ይህን ኢማን ያገኘ ሰው ደግሞ አላሁ ስብሓነሁ ወተዓላ ምንዳውን አይከለክለውም። ይከለክለኛል ብሎም አይፈራም። ፈላ የኻፉ በኽሰን ወላ ረሀቃ በኽስ፣ እንዳልኳችሁ ከአላሁ ስብሓነሁ ወተዓላ ንቁሳን አጅሩ ይጎልብኛል ብሎም አያስብም።